ግን ለምንድን ነው አንዳንድ እህቶች በሰው ትዳር ውስጥ እየገቡ የሚያቦኩት? አሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላ። እናንተም በያላችሁበት ያላ ሰላም ህዝነት ረድት ሁሉ ነገር አይለያችሁ። እንደዚሁም ክርስቲያን ወገኖቼ ሁላችሁንም ባላችሁበት ፈጣሪ ይጠብቅልኝ። በቅድሚያ ሳላመሰግናችሁ አላልፍም። አብሽሪ ፋሚሊዬ ጠንክሬ በርቺ። ጥሩ ጥሩ ኮሜንት ለምትሰጡኝ እህቶቼ ከልብ አድርጌ ነው የማመሰግነው። የእናንተ ኮሜንት ከኔ ጋር ስህተት ካለ እየመለሳችሁኝ፣ የእናንተ ኮሜንት ደግሞ እኔን ለእኔ ትምህርት እንደሚሆን ያው እንግዲህ ግልጽ ነው ማለት ነው። ዛሬ ይዤላችሁ የመጣሁት አንዳንድ እህቶች በሰው ህይወት ውስጥ ወይም በሰው ትዳር ውስጥ እየገቡ ለሌሎቹ እንቅፋት ወይም ደግሞ ለሌሎቹ መንስኤ የሚሆኑት ለምንድን ነው በሚል ነው እና ከሚገርማችሁ አንዳንዱ እህቶች ማለት ይቻላል ሁላችሁንም ሁላችሁንም አያካትትም። አሉ አንዳንድ ሴቶች፣ በፊት ላይ ወንድ ልጅ አንድ ሴትን ከፈለገ በቅድሚያ ስቴፕ አለው ያንን ስቴፕ አሟልቶ ከተዋደዱ በኋላ ነው ጥሩ ደረጃ ላይ የሚደርሱት ወይም ደግሞ ወደ ኒካህ የሚገቡት ማለት ነው። አሁን ላይ ግን እኔን እንደተመለከትኩት ከሆነ አንዳንዶቻችሁ ናሁ እንጂ ሁላችሁንም የሚያካትት አይደለም። ለእነሱም መልክቴን አደርሱልኝ ማለት ነው። ወንድ ልጅ ራሳቸው ጠይቀው ለራሴ አድርገዋለሁ ብለው ለሚጥሩ እህቶች እውነት ተገቢ ነው ብዬ አላስብም። የአንድኛዋን ቤት የበፊቷን ባለቤቱን ወይም ደግሞ የበፊቷን ብዙ ዓመት ያሳለፈችውን ውዱ ባለቤቱን እኛ ደግሞ መልሰን ደግሞ ሌላ የትዳር ደግሞ ያ የበፊቱን ህይወት በቃ እንዲቀናጨፍ ማለት ይቻላል። ወይም ደግሞ እኔ ተሽሌ ከበፊቷ እኔ ተሽሌ እገኛለሁ፣ ጥሩ አያያዝ ይዤ እኖራለሁ ብላ ልታስብ ትችላለህ። አይኑ ሊሆን ይችላል፣ ላይሆንም ይችላል ማለት ነው። ግን የዛችኛዋ አምባይ እውነት የዛችኛዋ ለቅሶ ለሁለተኛዋ ደስታ ይሆናል ብላችሁ ታስባላችሁ? በፍጹም። በእርግጥም እኔ በእኛ በሃይማኖታችን ሙስሊሞች እስከ አቅሙ ከፈቀደ እስከ አራት ማግባት ማስተዳደር ይችላል። ግን እንዴት ነው የሚያስተዳድረው? እንዴት ነው የሚይዘው የሚለው እንግዲህ ብዙ ነገሮች እንሰማለን። እንግዲህ ሁላችሁም ታውቃላችሁ ብዬ አስባለሁ ማለት ነው እና ያንን እኔ ለፈተዋ ወይም ደግሞ ያንን መልስና እንደ ጥያቄ አድርጌ ይዤውም ልቀርብ አይደለም። ነገር ግን እውነት የበፊቱን ትዳር ወንድየውም ቢሆን ፎር ኤግዛምፕል አሁን ለሚንሸራሸሩት ብራንክ ይሁን እውነተኛ ይሁን ከእነሱ መያም ማየት መማርም እንችላለን ማለት ነው። የመጀመሪያ ይጡ ሚስቱ እንዴት አድርጋ ያንን ባለቤቷን እንደምትይዘው ሁሉ ክፉንም ደጉንም አብረው አሳልፈው እጅኛዋ ደግሞ መታ ከላስ በቃ እኔ አስበልጬ ለምሳሌ ከአያባ ፊቱ ሚስቱ እኔ አስበልጬ ይዘዋለሁ ብላ ልታስብ ትችላለች። ሊሆንም ይችላል፣ ላይሆንም ይችላል። ነገር ግን ያቺኛዋ እህቴ በማስለቀስ እውነት መቼም ቢሆን በእኛ ደስታ ተሰምቶን እፎይታ ተሰምቶን አን ተረጋግተን ልንቀመጥ አንችልም ማለት ነው። ማንኛይቱ ሁለተኛይቱ የገባችው ማለት ነው። ስለዚህ ከቻልን ከቻልን በቃ በቻልን አቅም አንድን ለማድረግ መጣር ወይም መሞከር ይሄ ጥሩ ነው ብዬ አስባለሁ። በእርግጥም ደግሞ ያቺ መጀመሪያይቱ ሚስቱ እንደ በፊቱ ሆናለት ላትገኝ ትችላለች። አንደኛ እኛ ሴቶች አባባል ነው፣ ግን ተወለድን እንደ ድሮ ቅርጻችን መቦሳቀል ይመጣል። ድሮ ላይ እራሳችንን እንደምንጠብቀው አሁን ላይ ከወለድን ላስ የልጆች ልጅ የልጆች እናት ነኝ እና ብለን ራሳችን ይህም አንጠብቃለን። ያ ግን በፍጹም ታሁን በፊትም ተናግሬዋለሁ። መቼም ቢሆን ቀጣይም ቢሆን ያ ምክንያት ሊሆነ እኛ ሴቶች አይገባም። በተለምዶ አገራችን ሰርግ ወይም ግብዣ የሆነ ነገር ባለ ጊዜ አሁን ላይ እንዴት እንደሆነ ባላውቅም ከሁለት ዓመት ከሶስት ዓመት በፊት ግን ውጭ ሰርግ ካለ ወይ ግብዣ ካለ የሆነ ፕሮግራም ካለ ውጭ ላይ ተውበን ከራሴ ጀምረን ጀምሬ ሸዋር ከራስ ነው ይባላል። ውጭ ልንሄድ ስንል ተውበን አምሮብን በቃ ፋዝ ንጥ ብለን እንሄዳለን። እቤት ግን ለባሎቻቸው ወይም ለባሎቻችን እንደዛ አንሆንም። ይሄ ማዕሩፍ አብሶኛ ሀበሻ የታወቀ ነው። አረቦችን ደግሞ ብንመለከት ሁልጊዜም ቢሆን እነሱ ማሻላ ራሳቸውን እየጠበቁ ናቸው። ለባሎቻቸውም ሆነ ውጭም ለመሄድም ሆነ እንግዲህ ሁላችንም ትምህርት ልንወስድ ይገባናል ማለት ነው እና ግን በፊቱ የልጆች እናት ስንሆን እንደ ድሮ ፍቅር፣ ድክመት፣ ኃላፊነት ብዙ ነገር በሚመጣ ሰዓት ድሮ ባሌን እንደምንከባከቡ አሁን የልጆች እናት ነኝና እንደዛ ላልይዘው እችላለሁ ብንልም እንችላለን በተቻለን አቅም ግን ጥረት እናደርግ ምክንያቱም ወንድ ልጅ እና ውሻ ይባላል የሀገራችን አባባል። ወንድ ልጅ እና ውሻ አንድ ናቸው፣ ያዩበት ወዳዩበት ነው የሚል ከሰከሱት ይባላል እና በተቻለን አቅም ድሮ ላይ ያለን እንክብካቤ መቶ በመቶ ባይሆንም ምክንያቱም እንደነገርኳቸው ብዙ ሀላፊትና እኛ ሴቶች ሊኖርብን ጫና ሊኖርብን ስለሚችል የተወሰነ ግን የበፊቱን ልምድን ለምድን ባናስቀር ባይነኝ ማለት ነው እና አንድ ወንድ ልጅ ደግሞ ወደ ውጭ አንዴ ከተመለከተ እንደነገርኳችሁ በቃ እንደ ሴት እንኳን አይደለም እና ያዳምጣለሁ። አንዳንድ ጊዜ እንትን ማለት ነው ከካላስ የፊት ለፊቱ ነው እንጂ መለስ ብሎ እንደ ሴት ሊገነዘብ ወይም ደግሞ ሊያስብ ከመቶ ፐርሰንት አንዳንዶቹ እንጂ የሉም ማለትም ይቻላል። ስለዚህ መቼም ቢሆን መቼም እኔ እንደ እህት እናት የአንዲቱን ጥሩ ላይ በምትኖረውን እህቴን አስለቅሼ እኔ ገብቼ ያንን የእሷን ባል በጥሩ ሁኔታ ይዘዋለሁ ብዬ ባስብም፣ መጨረሻ ላይም ግን በቃ መጨረሻ ላይ ያው በውሳኔ፣ አንደኛ ሙእሚኖች፣ አማኞች በቀዷና ቀድር በርግጥ ማመን አለብን። ግን በተወሰነ ጊዜ ያ ሰው ሊያፈገፍግ ሊሪቅ ይችላል። ለምን እኔው ራሴ ሆነኝ ሁሉን ነገር ልከፍትለት የቻልኩት ከበፊቱ ከሞቀ ቤቱ ከሞቀ ልጆቹ እኔ ጥሩ አድርጌ ይዛሃለሁ ስላልኩት መጨረሻ ላይ ግን የተወሰነ ጊዜ አብሮንም ቢኖር በስተ መጨረሻ ግን እመኑኝ፣ እኔ ስላየሁ ነው፣ በጓደኞችም ስላየሁ ነው። በስተ መጨረሻ ግን ያው ነው፣ ያው ወደ መጀመሪያዊቱ ማቅናቱ አይቀሬ ነው። ስለዚህ ወድ የፋሚሊ ቤተሰቦች